አሰላም አሌኩም ረህመቱላ ወበረካት ውድ ቤተሰቦች የሰላም ሰላም ብያለው። በያላችሁበትሰላማችሁ በዘዝት ይበልልኝ ይን ቪዲዮ ከወደሁላይክር ሰብእስክዳይ ብያረጋችው ቤተሰብ ሆነው ሩታዊ ሁላችንምናፍቃን ነበር ስላየወት በጣም ነው ደስ ያለ። በጣምበጣም ከምንም በላይ አምባት ሸብርቀ ስላየዋት ደግሞ በጣም ነው ደስ ያለ። ሰላሟን ባለችበት ይብዛአላት አ በሰላም ወል ያብቃት። ምንም ነገር ሳይነካ ማለት ነው የሰውን አመድ ያድርግላት እና ማለት ነው። የኔ ውድ የኔ እንቁ የኔ ጀግና የኔ እልልት እህታችን በጣም ጠንካራ ጎበዝ፣ በቃ ሰው ሁሉ ሊሰብራ ሲነሳ እሷም አትሰበር። እናት ናት፣ ጀግናም እናት እንደምትሆን ደግሞ በሩት አልጠራጠረባትም። ለትንሽ ጊዜ ነው እንጂ ለሁሉም ነገር ጊዜ ያለው ጊዜ ይፈጀዋል። ብቻ የሩታ እህቶች እኛ የምንፈልገው ሩታዬ በሰላም ብቻ ወልዳ፣ ከዛ በኋላ ያለው ነገር ይደረስበታል። ሁሉም ነገር ተራ በተራ፣ ማይሆን ነገር የለም፣ የጊዜ ጉዳይ ነው ማለት ነው። አንዳንዴ ጊዜ ያነሳቸዋል፣ ጊዜ ይጥላቸዋል ማለት ነው። ግን እኔ የገረሙኝ ዛሬ ኤፍሬም መጥፎም ነገር አልተናገረም። ምክንያቱም ለእሷ ማን ለውልሽ እንደ ወንድምሽ ስልክሽንም እንዳዘግ እየፈለግሽ ነገር እያላት ነበር። በዛ ነገር በጣም ደስ ብሎኛል። ነገር ግን አብርሽ መቼ ነው ከስህተቱ የተማረው እስቲ እኔ የሚገርመኝ ነገር ሩታ የሆነ ውሳኔ ስትወስን እናንተ መታችሁ በሩታ ጫናታ የምትፈጥሩ ነገር እኔ በጣም ነው የሚያናደኝ። እውነቴ ነው። ሙላችሁ ቤተሰብ እናንተም ትናደዳላችሁ። ለምን እንደሆነ አላውቅም። ሁሌ ሩታ ጥፋቱን እንድትምራው። እሱ እኮ በዛኛው ባጠፋው በሰራው ስህተት እንኳን አጥፍቻለሁ፣ ተጸጽቻለሁ፣ ለትዳሬ ብሎ እኮ ቦታም የሰጠው ነገር እኮ የለም። ከዛ ጋር ይበላል፣ ከዛ ጋር ይዋሻል፣ ከዛ ጋር ውሽሚቷን ያቅፋል። እንዴ እንዴት ነው እናንተ ስታስቡት? ቆይ ስህተት በስተት ላይ አንድ ቀን እንኳን ወረቀት ፈርሙ በሰጣት በማግስቱ ነው ሄርሚላ ቤቱ የመጣች የነበረው። እንዴ ምግብ ሄርሚላ ከላጎረሰችው አብርሻ አይጎርስም? ሄርሚላ ከላሻችሁ በሽታው አይለቀውም ምን አይነት ነው እሺ? ሁለት ቀን ስታመመ ችግር የለውም ምግብ መታ ታብላው ታሳክመውም ምንም ታድርገው ማለት ነው። ትናንትና ምን እየሰሩ ነበረ? ምን እያደረጉ ነበረ ኤፍሬም ግን ለምንድን ነው እናንተ ቆም ብላችሁ አታስቡ? እዚች እኮ እቺ ዱንያ ጠፊ ናት። እውነት ዛሬ ሀገራችሁ ውስጥ የተልንሳ ረብሻ አይታችሁታል። እኛ ማለት ይሄንን ይህንን ለምን አታስቡ እንዴ በጎናችሁ እናት አባት የላችሁ? ሀይሚ ብትሆንስ? አንተ ኤፍሬም አሁን ማለት ነው ሀይሚ እንደዚህ አይነት ነገር ባሏ ቢጎዳት በየቀኑ ስህተት እየሰራ መተህ ማለት ነው ለሀይሚ ማሪው ትላታለህ? አትለት። እርግጠኛ ነኝ ምክንያቱም ሀይሚን ለማሻሸት ነው የምትሞክረው። ሀይሜን ከዛ ከባል ዋጋ እንዴት አድርገህ ለማውጣት ነው የምትሞክረው። ነገር ግን እኔ አላውቅም። እኔ ኤፍሬም ላይ አይደለም፣ በሁላቸው ከትልቅ ሰው ጀምሮ ማለት ነው አብሬ ስህተት ሲሰራ ለምንድነው ነው ዝም ብለው ቁጭ የሚሉት? እሺ አንድ አባት ልጁን ካልቀጣ ልጁን ካልመከረ ይሄ ነገር መጥፎ ነገር ነው። ሞር እንኳን ስራም ቢሆን ይህንን ነገር ስራ ነው የምትሉ ሰዎች በብዛት አላችሁ። ስራ ይሁን ስራ መሆኑን ይገባናል። ነገር ግን ስራ እርጉዝን ሴት እያስለቀሱ አይደለም። እርጉዝን ሴት እያስረገጡ አይደለም። ስንት የማይገባው ደደባ አለ ሚዲያ ላይ ማለት ነው። ስንቱን አሁን ሩታን የሚሰድባት ማለት ነው፣ ሩታን የሚረግም ማለት ነው። ያ ገና ያልተወለደ በውስጧ ያለው ልጅ እንዴት አድርገው እንደሚዘቀዝቁት አይታችሁታል አይደል? ይሄንን ነገር ለእናንተ ስራ ነው። ስራ አይደለም፣ እውነቴ ነው ሙላቸው። ይሄንን ነገር እኛ ስራ ይሁን ስራ አይሁን በምን አወቅን እኛ እስቲ አንድ ሰው ይሄንን ነገር ድራማ ነው ስራ ነው የሚል ሰው ካለ እውነቴ ነው ሙላችሁ። እኔ ስራ አይደለም ይሄ ነገር። እኔ በመጣልኝ ቪዲዮ ነው በሚሰሩት ነገር ነው እንጂ ማምረው። ከካሜራ ጀርባ ይዋደዳሉ ይፋቀራሉ አልተለያዩም ቢባል እኔ አልሰማም። እንደዚህ አይነት የወረደ ስራ የለም። እንደዚህ አይነት ክብር የሌለው ቤተሰብ የለም። እውነቴ ነው ሙላችሁ እሺ። አብርሽ ያጥፋ ስተቱ መቼ ነው የሚማረው? ከስተቱ እኔ ትዳር ይሻለኛል። ያም ይመጣል በአብርሽ ህይወት ይገባል፣ ይሄም ይመጣል በአብርሽ ህይወት ይመጣል። እንዲ አብርሽ ሌላ ነገር ምን አይነት ለውጣት አይዲያቸው። እስኪ በአብርሽ ንገሩኝ ማለት ነው አንድ ወንድ እንኳን ፍቅረኛ ማሞች ሆኖ ሲለያዩ ስንት ነገር ያሳስበዋል፣ ጭንቀት ይዘዋል። አብርሽ እኮ ለማስመሰል ሩታን ይቅርታ ጠይቂያት ነበር አልተቀበለችኝም እኔ እንደፈለግ ከሆናለው ለማለት ነው። በኦዲንስ አጠገብ ነው እንጂ እኔ እኔ አላቅም ምን ብዬ እንደምነግራችሁ። እኔ እንደ አብርሽ አይነት ወልድ በህይወቴ አይቼ አላቅም። በህይወቴ ሰው ሺ አንድ ይሳሰታል። እዛው የተሳሳተበት ቦታ ይቀመጣል? ሰው ማለት ለምንድን ነው እኛ የተለየ ነው፣ ከእንስሳ ጋር የተለየ ነው ለምንድን ነው? በማሰብ አይደለም። አስበን ይሄ ይጎዳናል፣ ይሄ ይጠቅመናል ብለን ልናስብ አይደለም እኛ ሰው የተባን ነው። ዛሬ ፍቺ ስታቀርብ የሆነበት የራሷ ውሳኔ ስትወስን፣ እኔ ያለሁልሽ አንቺ ያለሽ፣ ወንድምህን ቅጣ፣ ሄደ ወንድምህን አስከብር። አብርሽ ትዳሩ መቼ ፈለገው? ትዳሩ ቢፈልገው እኮ እንደዚህ አልነበረም። እውነቱ እኮ ነው። ሩታ ሩታ ማለት ያኔ ዋጋ ከፈለች፣ ተሰበረች፣ ትምህርቷን ትታች፣ ከቤተሰቦች ወጣች፣ ብዙ ነገር ሆነች። ግን ያንን ነገር ሆኜ ላታለሁ ብላ ሞር በተጣለው ሰዓት ብዙ ለፋች፣ ብዙን ይቅርታን ተቀብላለች፣ ብዙ በአብሮሽ በህይወቱ የሚመጡ ሴቶች አባራለች። ነገር ግን ያንም አብርሽ አስቦ አላየውም። እቺ ሚስቴ እኮ ለትዳሬ ለፍታለች። በእኔ ዙሪያ ያለው ነገር እኔ የላወቅኩት ትምህርት እሷ ተናግራ እሷ ተማታ ሴት ልጆና በጥፊ ተማታ እንደ አርብ ተዋግታ አሳይታኛለች እኮ። ያንን ነገር እኔ መማር አለብኝ እኔ ማስተካከል አለብኝ ብሎ መቼ አሰበ? እንዴ ያኔ እኔ ብሆን በሩታ ቦታ፣ እውነቴ ነው ሙላችሁ የፈለገ ነገር ቤተሰቤን ብትር ብተው፣ ትምህርቴን ብትጥል፣ ምን ብትል ግን ለዛኛው ይሄን ነገር አድርግ ያለው ብዬ ዛሬ አልሰበርም። ምክንያቱም ያንን ያረኩት እሱ ጸባይ ስለነበረ ጥሩ ስለነበረ መልካም ልጅ ስለነበረ ይቀየርብኛል አልኩም ነበር። ሩታም እንደዛ ናት። ይቀየርብኛል አላለችም። ይለወጣል አላለችም። ገንዘብ ሲመጣ እንደዚህ ፈላበታል አላለችም። እሱ እኮ በጣም ፈላበት። እውነቴ ነው ምላችሁ፣ ከምንም በላይ እና እነሱ አብርሽና ሄር ሚላትን የምትደግፉ ሰዎች እውነቴ ነው ምላችሁ፣ እኔ እንደማስባችሁ እናንተ ባላችሁን አስተኝታችሁ ቤት ውስጥ ወጥታችሁ ከወንድ ጋር የምትዘላዘሉ ናችሁ። ወንዶችን ብትሆኑ ሚስታችሁን ቤት አስቀምጣችሁ ወጥታችሁ ከሴት ጋር የምተኙና የምትዘላዘሉ ናችሁ። እነሱን የምትደግፉት ማለት ነው። በአሁኑ ሰዓት ትልልቅ ዩቱበር ራሱ ጫናታ እያበዛበት ነው፣ ባብርሽ ላይ ማለት ነው። ምን እንማር ከአንተ እያለው ነው። እሺ ምን እንማር እየሄዳችሁ እየመጣችሁ ሩታ ላይ ለምንድ ነው የምትጮሁት? ሩታ ላይ ለምንድ ነው ይቅርታ፣ አብረሽስ አብረሽስ ምንድን ነው የሚሰራው? ኤፍሬም ለምን አጠይቀውም? ኢደህ ወንድም ያንተ ጥፋተኛ እኮ ነው። አጥፍተሃል፣ ስህተት ሰርተሃል። ከስህተትህ ተማር፣ ከህይወትህ ሴቶችን አስወጣ። ለምንድ ነው ማትለው? ለምንድ ነው ማትናገረው? ጋሺ ያለ አይደል እንዴ? ጋሺ ለውሸት ነው እንዴ? ብቻ ሚዲያ ላይ ይዛችሁት የምትመጡት በእውነትስ ነገር በሩታ ሐቅ ባላት ነገር ለምን መጥተው አይናገሩም? ልጃቸውን ለምን አያስከብሩም? እኛ ችግር የለም እኮ ኦዲየንስ እንኳን አላከበረም አብርሽ የሚከታተለው ኦዲየንስ እንኳን ለኦዲየንሶች ምን ይሉኛል በእነሱ እኮ ነው ለዚህ ደረጃ የደረስኩት እኮ አላለም። ችግር የለብንም እኛ እኮ እዚህ ጋ አሁን የምናወራው ሩታ ከወለደች በኋላ ምንም ችግር የለበትም። ነገር ግን ባላህ ስም ተይዛለች፣ ባላህ እጅ ነው ያለችው። እናንተ እየመጣችሁ እሱ ትዳሩን ሳይፈልግ ለምን ተቀቀል? እሷስ ምን መጣባት? ገና ወጣት ልጅ እኮ ናት። አንድ ሴት እንኳን ስታረግዝ፣ እውነቴ ነው ምላችሁ ትንሽ ነገር ዋ ይወ ይወፍራል እኮ ወፈር ይላል እኮ ሩታዬ፣ እኮ የለች መጠጥ በሀሳብ ከዚህ ሰው ይበላታል፣ እዛ ከሱ ተቃጥላ ትመጣለች። እዚህ ስትመጣ ደግሞ ኦዲንስ ይበላታል። አሁን የሀይሚ ኦዲንሶች ምንድን ነው የሚያደርጓት ሩታን? ሩታል እንዴት ነው የሚዘጋዝቋት? እንዴት ነው መላጣ አድርገው ጸጉሯን እንደዚህ እንዴት እንደሚያደርጓት? ለምን በአብርሽ የመጣደል አብርሽ ለምን አይስተካከልም? መጀመሪያ አብርሽ ተስተካክሎ እኮ አብርሽ መልካም ልጅ ሆነ እኮ ሩታም ቢያል አለችም እኮ እንዴ፣ ዛሬ ወረቀት ተቀዶ ነግ የሌላ ስህተት የሚሰራ ልጅ ገና ዛሬ ተመለሺ፣ የቤትሽን ግቢ እንዴት ነው የምትገባው? ይፍሪም፣ አንተ ብትሆን ምን ታረግ ነበር? ሚስት ወታ እንደዚህ ነገር ብሰራ ማለት ነው። ሩታ አሁን እንደዚህ ነገር አብርሽ የሰራውን ስራ ብሰራ አብርሽ ምን ነበረ የሚያረጋት? ሁላችንም ራሳችንን መሆን መቆም አለብን። እውነት ነው የምላችሁ እያንዳንዳችን የዘ የዘራን ነው የምናጨው። ነገር ግን እየመጣችሁ ሩታ ላይ ትታዋት በቃ እስቲ ትንሽ እረፍት ታርግ ትቀመጥ። በቃ ያለ ካሜራ ያለ እሷ አትሰሩም አይደል? እናንተ ለስራችሁ ብላችሁ ነው እንጂ ለሩታ ቀንታችኋት አይደለም። ለሩታማ ብትቀኗት መጀመሪያው ማንሽም ወንድምህንም ታስተካክል ነበር ኤፍሬም። ወንድምህን ነበር አምጠታ መናገር የምትችለው ዛሬ ሩታን እንደተናገርካት፣ አብርሽን ነበረ ማውራት ያለብህ፣ አብርሽን ነበረ መቆጣት ያለብህ እንጂ ሩታ ተመለሺ። ሩታ የትም እንዳትመለሺ እውነት